ሰላም ሰላም ና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በባለፈው የሰራሁት ቪዲዮ ላይ ድምፅሽ አይሰማም ብላችሁኛል። ያው ቅርብ ስለሆነ ያሉት አብይቷ ደግሞ ሳውራ ምናምን ነገር ደስ አይላትም እና ስልክ ማውራራም ይመስላታል ለዛ ነው ቀስ ብዬ አወራሁት ነው እውነት ለመናገር እና እንዴት ናችሁልኝ? ደህና ናችሁ ወይ ጠባብ ቤት አይባልም። በእርግጥ ግን እሷ የምትቀመጠው መል አካባቢ ነው እና እንዳይሰማኝ እና እንዳትረብሸኝ፣ አሁን ትጠራኛለች፣ ድምጼን ከሰማች ትጠራኛለች። ከምትጠራኝ ደግሞ ቀስብዬ ባውራ ይሻላል፣ አይመስላችሁም? አይመስላችሁም? አረ ስሙኝማ፣ እንዴት ናችሁ ግን? እኔ ምለው ምንድነው አረብ ቤት አሁን ግን ምግብ የምግብ እጥረት አለ የመሬን እናቴ ትሙት እንዴ በየቦታው በቃ ምግብ የለም ምግብ የለም ምግብ የለም የሚባለው፣ ምንድነው ማለት። በእርግጥ ሁሉም ጋር እንዳልሆነ ልውቃለሁ። እናንተ ታውቃላችሁ። እዛኛው ቤት ነው የነበርኩበት ሁለት ወር፣ በጣም ያበደ ያበደ ምግብ ነበር የሚሰራው የእውነት። አንዳንድ ቦታ ላይ ደግሞ ምንድነው ምንድነው፣ እኔ ድሮ ልጅ ያለበት ቤት በተለይ ህፃናት ያለበት ቤት ሁሉ ነገር ፉል መሆኑን ነው የማውቀው። በጣም እኔ እንጃ። ወተት ብትሉ በቃ ሁሉ ነገር እየተሟላ ነበር ድሮ። የኑሮ ውድነት ነው ወይስ መብላት አቁመዋል? እንዴት ነው ነገሩ? በቀን ስንት ይበሉ ነው ቤት ውስጥ? እግዚአብሔር አሁን ያለሁበትን ቤት አይደለም እኔ፣ በየቦታው ጓደኞች ሲነግሩኝ ደግሞ አሁን እዚህ እየነብ ያለው ባሴትዮ የልጇ ቤት ራሱ ማለት ነው። እውነቴን እምላችሁ እኔ ከመጣ አንድ ወሬ ነው። ገና ሶስት ሰራተኛ ነው የቀየረችው፣ ሶስት ሰራተኛ። ከዛ ጭራሽ እኔን እንዳታወሪያቸው ምናምን አለች። ከኔ መስራት እንዲችግሩ ሲቀጥል ደግሞ እንትነ ሰራተኛ ምጭልኝ ብለን በጣም ሞክር የነበረ እውነት ለመናገር ጥሩ ሰው ማለት ነው። ከዛም በኋላ ሶስት ጊዜ ለመነችኝ። መጀመሪያ ለመነችኝ፣ ሁለተኛ ምስትር፣ ከዛ ሶስተኛ ላይ ስለምናኝ እንዲህ ምንናለ ምናም ብዬ እኔ ግን እውነት ለመናገር ሰው መጠየቅ አላቆምኩም እየጠየኩላት ነበረ። ግን ለምንድን ነው የምታስወጣው ብዬም አላሰብኩም። ለካላችሁ ምን ግን የሚባል ነገር የለም። አንዱ ጓደኛዬ ደግሞ በ በእንትን ነው የመጣችሁ እንደመጣችሁ ማለት ነው። ይሄ ምንድን ነው የሚባለው? ምንድን ነው የሚባለው? ከኮንትራት እና ከኮንትራቶች ምንድን ነበረ? ካምፓኒ በካምፓኒ ነው የመጣችሁ እና አንድ ወር ከአስራ አምስት ቀን ተቀምጣ ሰራተኞች መጣች ምናምን ነገር ብለዋት። ከዛ ወንድሜ ቤት ግቢ በቃ ጥሩ ልስራዎች ብለው ወንድሟ ጋ ሰውየ ወንድም ቤት አስገባት ማለት ነው። ወይኔ ትሄጃለች እቃ እንኳን የለም አለች እቃ ራሱ ኧረ ይሄ ችሎም ራሱ ብሩን አይከፍልም። ዝም ብዬ እዚህማ ሊቀመጥም ምናምን አለችኝ እና በጣም ብዙ ልጆች በቃ እኔ የምልበላቸው ብቻ ምግብ የለም ምግብ የለም እዚህ ቤት እራሱ የመጣችው የእኔ መዳን ቤት ልጇ ቤት የመጣችው ከዚህ በፊት ራሱ ሁለት ሺ ብር ነበር ምሰራለች፣ ግን ምግብ ስለሌለ አመመኝ፣ ታመምኩኝ፣ እርቦኝ አለችኝ እና እንዲህ ነው ነገሩ። እንደው ጌታ ሆይ እባክህን ሰላም አምጣልኝ። ሌላ ምንም ልል አልችልም። የሆነ ስም አምርዱነስ ቅዱስ፣ ከባድ ነው በጣም የእውነት። ምንጫ እንዴት እንደምላችሁ አላውቅም። ጸበሪ እየሰራ ስለሆነ አይኔ አይኔን ወደ መስታወት መስተገኛ ነው የሚሰራው። ሰርቻው አላውቅም። ኢድ ከገባ ጾም ከገባ ጀምሮ ፀጉሬን ሰርቼው አላውቅም የእውነት መማ፣ ገና ዛሬ እየሰራሁት ነው ጎፈሬው ብላለች። አንዱ አኳናት ጎፈሬን ገና እየሰራሁት ነው እና እንዴት ነው? ምንድን ነው እራብ የምን እራብ ነው? የምን ችግር ነው? ይህን ያህል የእውነት ነው የምናችሁ። ለዚህ ለዚህ ሰራተኛ ባይቀጥሩ እሺ አለም የእውነት ልጆቹን እያስራሩ እስከመታመም የእኔ እንኳን ሴትዬም ስለታመመች ብዙም አትበላም። ልጅቷ ደግሞ በጣም ወፍራም ስለሆነች ማለት ነው። ልጅቷ እንደነገሩ የወፍረት ሳይሆን ስበላ ያመኛል አለችኝ እያላ መጣምም አጣልብም ምክንያቱም ውጭ አትሄድም አትበላም። ብትበላ ብትሄድ ኑሮ እባክሽ እየበላሽ ምናምን ትላላችሁ ግን አቴድ እውነት ለመናገር ስለመናገር ውጭ ምግብ አትበላም፣ ሲትዮም የውጭ ምግብ አትበላም። ግን ስራ የተብሎ ቁርስ መሳራት አይሰራም። በቃ እና ያው ከራበኝ እኔ ሰርቼ መብላት እንዳለብኝ ነው ራሴን ያሳማንኩት። ያ እስካሁን እንኳን ጾም ስለሆነ ለምሳ ስለሚሰራ እንበላለን ማለት ነው። ከዚህ በኋላ ግን ያለውን ነገር የማይሰሩ ከሆነ አውጡተን መብላት ነው፣ ግዴታ ነው። እንደዛ ነው። እኔ እንኳን ከረመዳን በፊት አንድ አስር ቀን ምናምን ተቀምጬ ስለነበር በመሀል መስራት ጀምሮ የነበረ፣ ከዛ ረመዳን ገባ። በቃ ለእሱ የሚሰራ ነገር ስለሚተራረፍ እሱን ወይ ሞቅ እበላለሁ ምናምን በማግስቱ ማለት ነው እንትኑ ደርስ ድረስ እንደሱ አዛን እስከሚል ማለት ነው። እና ምንም አራበኝም፣ ግን አለመግብ መስራት ነው እንግዲህ ታዲያ። እነሱ ማን ይጠብቃል? ግን ደግሞ ምንም ይሌለ

እንዲሁም የእኛ እኮ ይሻላል፣ ብር ስላለለን ነው እንጂ የእኛ ሀገር ይሻላል። በምንዛሬ ስታዩት ራሱ የኢትዮጵያ ይሻላል። ግን ችግሩ ምንድን ነው? ብር የለም ስራ የለም። ኢትዮጵያ እሱ ነው ትንሽ የሚከብደው። እዚህ ግን ይሰራል፣ እዚህ ይገኛል፣ እነሱ ያገኛሉ። ምናቀሉ ግን ውድ ነው። አንድ ፋብር ሰማንያ ምናምን ብር ነው ይህ የትልቅ ሰው ምናምን አላደለ ምትን ፋፍሳ ሀጣ እሱ ሰማንያ ምናምን ብር ነው። እና ሲትሁት እንዴ ያልኩኝ ነኝ ሰማንያ ነው መቶ ሰማንያ ብር ነው መሰለኝ ያለው፣ ወይ አይቼው ነበር። ከዛ ይሄ እንደዚህ ነው የምትገዛው ምናምን አልኳት፣ አዎ አለች። በጣም ገርሞኝ ማለት ነው። እና በጣም ከባድ ነው፣ ሁሉም ቦታ ነው ኑሮ በጣም። እና አላችሁ ደግሞ አረ ሌላ ነገር ልንገራችሁ ወይኔ ግን በቀደም የሆነ ልጅ አሳዝኖኛል። ያለት ኢትዮጵያ መሆኑ እኮ እናቴ እኔ በጣም ያዘንኩላት ማለት ነውይልምው ምን ታውቃላችሁ? በቀደም ሸረሸራ ሄድ ነው የሆነ ጭፈራ ምናምን ያለው የነሱ ባህላዊ ምበስናም ደስ ይለት የሄዳችሁ ካላችሁ ያው እንግዲህ ታውቀን ነበር ማለት ነው እና በዛ ሄደን ራት ምናምን ተጋበዝን፣ ፒዛ ምናምን። ልጆቹም ነበሩ፣ በቃ የልጅ ልጆቹም ነበሩ ምናምን። ከዛ የሆነ ነገር ቀርቶባቸው መሰለኝ። ከዛ ደግሞ እውነት ለመናገር ከታዘዘ በኋላ ትንሽ ዘግቶ ነበረ እና ደግሞ ሀበሻ ነው፣ ኢትዮጵያዊ ነው የሚያስተናግደው አንዱ ማለት ነው። ሁለት ናቸው፣ ግን በጣም ትልቅ መሆኑ ነገር ነው። በቃ እና እሱ ጋር ፎቅ ላይ ነበርን ያለ ነው ከዛ ለምንድነው እንደዚህ የቆየው? ለምንድነው እኛ ያዘዝ ነው ይሄ ነው ይሄ የት አለ? ከዛ ደግሞ የሆነ ስጋ ነክ ነገር የተሰጠ ያመጡትን እሱን ነው አልፈልግም ምናምን አሉት። በቃ እግዚአብሔርን ከዛ ማናጀሩን ጥሩልን አሉ። ልጁ እንዴት እንደሆነ በተውኩስል ለኔ ያለው ይሄ ምን አባት አይ ከዛም በኋላ ማናጀሩ ተጠርቶ አንድ ወደዚ አንድ ወደዛ አንድ ወደዚ አንድ ወደዛ ሲያደርጉት የሆነት በቃ የሆነ ግን እኔ እንጃ ብቻ እንዳያባረሩ ማናጀሩ በጣም ፈርችለታለሁ። ለምን በጣም እያቀሳሰሩት ነበረ። በቃ ከዛ እንትን ይሄ ማናጀሩ ደግሞ ነው ሁሉን ነገር ተሰጥቷቸዋል። ዘግይቶ ከሆነ ነው እንጂ ይኸው የተጻፈው ብሎ ሄዶ ረሲቱን ይዞ መጣ ምናምን

የሚሰማቸው ጁስ ዝም ብሎ ያለቅሱ፣ በትንሽ በትልቁ እና ግን በጣም ተሰማኝ። ማርያምን ይህ አባት አሳዘነኝ። እንድታው በቃ ይዞ የሚጨብጠው ነው ያጣ። ከዛ ደግሞ ከሚገርማቸው ማለት ነው ሌሎቹ ራሱ አገለሉት። በቃ የሆነ እያወራቸው ምናምን ራሱ ጉዳይ ያሉትን በቃ ርስት አረኩት። በቃ እሱ የሚናገረውን ነገር አይመልሱለት ምናምን። እኔ ብዙ አልቆኝ በቃ እግዚአብሔርን እንደዚህ ደግሞ ሌሎቹ ሲተባበሩባችሁ እንዴት እንደሚያናድድ ብቻ ግን እንደዛ አይቼ መጥቼ በጣም ቀላል። የበዓሉ ማግስት ማለት ነው ማታ ላይ ወጥተን ነበረ እና እንደዚህ ነው ይላችኋለሁ። ብዙ ኢንፎርሜሽን ነገር ጓቸዋል። ደግሞ ጠርታችሁ የምትሰሩ እንዳትወጡ፣ አሁን ፍተሻ ነው እንዳትወጡ። እሺ አርፋችሁ ስሩ። ምኖት ይሄን ነው የምላችሁ በአንድ ሺህ የሚሆን ስሩ እስከ እንትን እስከሚደረስ

አንዳንዴ በቁም ነገር መጥቼ ከዛ ድግብለቀነ የማረገው ታውቃላችሁ። እንግዲህ የምን ይደረግ አሁን እሱማ። አይሰማም እንዳትሉኝ። አደረግን በጣም ነው ያወራሁት ዛሬ። እና ሰብስክራይብ አድርጉኝ፣ ቤተሰቦቼ በጣም ነው የምወዳችሁ። ባይ ባይ።